መነጥሩ ተጣሟል። ሕይወትሽ ይጣመምብሽ ላይፍሽ ይጣመም። ፎሎወርች እንወድሻለን። እና ግሬ ያለን ነገር መልስ ብትሳጭንሽ ይቅርታ። እውነቱን ተናገሪ እኔ ናችሁ ፍቅረኛ መቼም አይደለም። ሰላም ሰላም፣ ፋሚሊ እንዴት ነው? እስቲ በመጀመሪያ ምንም ቪዲዮ ከመጀመሪያ በፊት ይህንን ቪዲዮ ተመልከቱ። በጣም ይቅርታ እኔ ይህንን ላደርግ አልችልም። የተፈጠረው ምንድነው? አባይ ቲቪ ላይ ቀርበን ነበር እና የጋብቻ ጥያቄ ተንበርክኩ አቅርቦ ላይ ነበር። ምክንያቱም ምንም ያክል ፍቅረኛ ብንሆን ምንም ያክል ብዙ ጊዜ ብንቆይም፣ ግን እዛም ያክል ሚዲያ ላይ ገና ለጋብቻ አለበስኩን ነው እንዴት? ምን ብዬ የሚከበለው ማለት የማይሆን ነገር ነው። ሲቀጥል ደግሞ አሁን ላይ በጣም ቪዲዮ ፖስት እያደረገ ነው። የእሱን አካውንት ከብታችሁ ብታያት የእሱ አካውንትን ለካቹ በጣም ብዙ ቪዲዮ ፖስት እያደረገ ነው። የኔ እና የእሱ ፎቶ ቪዲዮ፣ ብዙ ብዙ ነገር በቃ ከዚህ በፊት የነበሩት የነበረ የነበረን ቪዲዮስ ምናምን ፖስት እያደረገ ነው እና ይሄን ቪዲዮ ሼር፣ ኮፕሊንት እያደረጋችሁ ለሱ አድርሱልኝ እና በቃ ተው ይሄን ነገር ነው ቁም እኔ እናንተ ጉዳችን በቃ ነገራችንን ማንም ሰው አይወጥብን። እናንተ እንበቃለን ማለት ብታወረኝ አወራ ካለሁ ሞክር አላ ቃለሁ። ከዚህ በፊት ጊዜ ደሞ ደውለሃል፣ ብዙ ሰው ልቃሃል፣ ግን አሁን ደግሞ በቃ ለአወራ ፈቃደኛ ነኝ። እዚህ ጠጥን ደግሞ ይህንን ቪዲዮ ተመልከቱት እና እንደምታዩት ነው ሁሉም ነገር እና በዛ ልክ ማለት አንድም ቀን እጁን ያነሳብኛል ብ ያስበ ላውቅም ነበርና በጣም ነበር የመታኝ እዚህ ጋር። እና በቃ ምንም ማለት አልፈልግም። ማለት እኔ እዚህ ጋር በእኔ በኩል ሆናችሁ ብታዩት ሁሉንም ነገር መፍረድ አይከብድም። ብሱን ለመፍረድ ይሞክራል። ግን በቃ ነገሩን ሁሉንም ነገር መመልከት አለባችሁ። በቅድሚያ ማለት ጥፋተኛ በሆን እራሱ እንዲእንዲእንዲ ነው ማለት ሴት የሆነ መሰለኝ በጣም ሊረዳኝ ይችላል። ቤተሰብ ምን ያህል ከባድ እንደሆነ እና ከቻልክ ቪዲዮ ፖስተ ማድረግ ናቁም። ሲቀጥል ደግሞ እሺ የምትፈልገው አይነት ሰው የመጀመሪያው፣ ፍንክት ያለ ቂጥ ያላት እሱን እኔ ልጻፈው አጠቃላይ፣ ፍንክት ያለ ሰው ፍንክት ቂጥ ያላት እሱን ማረሳው ነው። አዎ፣ በቃ ይሄ ሁሉ እኔን ልክ ስታይ ምናምን እስካልተገኘ ድረስ ፍንክት ቂጥ ስም፣ ኢቨን እንትን፣ ምንድነው ስሙ? ቀጠል ፍንክት ቂጥ ነው የሚሆነው። እሺ፣ እድሜዋሳ፣ ፍንክቱ በይ፣ በቃ ፍንክቱ ባለ ድሮ እድሜው እድሜው ከኔ በታች ብቶ ደስ ይለኛል። ከሀያ አንድ ወይስ ከሀያ አምስት ከሰላሳ ሁለት ሀያ አንድ ምን ታደርገኝ አለች እስከ ኦኬ አርጊ በቃ 3 5 ድረስ ይተጅ እንደበለ። እሺ የምትፈልገው አይነት ሰው የመጀመሪያው ፍንክት ያለ ቂጥ ያላት እሱን እኔ ልጻፈው

ማሳዘን ስለማንፈልግ ግን ከሶሻል ሚዲያ ወደ ሶሻል ሚዲያ ደግሞ ስናመጣው እግዚአብሔርም መልካም ሰው ሆኑ እንጂ ሞኙ ነው አላለም አይደለም ስለዚህ ማይጠቅም ነገር ከሆነ አላደርግም አልፎ ደግሞ የሚጎዳኝ ከሆነ አላደርግም ነው ፖይንቱ ስለዚህ ኔና ቴንኪው በጣም ስለዚህ ተረዱኝ እኔንም ማለት ነው እኔ አቴንሽን ለመሳብ አይደለም አቴንሽን ሲከር አይደለው እሺ አይደለሁም። ብፈልግ ማለት ነው እንደዚ አይነት ሰው መሆን መዓት ነገር ማድረግ ይችላለሁ፣ ግን አላደርግም። እንደዛ አላደርግም፣ አልፈልግም። ከሚዲያ ውጪ ህይወት ስላለኝ፣ ቤተሰብ ስላለኝ፣ ጓደኞች ስላሉኝ፣ ልጅ ስላለኝ፣ ብዙ ነገር ስላለኝ ስለዚህ ፕላስ ደግሞ ለቪው ምናምን አይደለም ቪው ምናምን ያን ያህል ምንድን ነው አልታያ አይለኝም። ችግር የለም የሆነ ሎ ያለው የሆኑ ፎሎወሮች አሉ ትክክለኛ እና አቴንሽን ሲከርም አይደለሁም ለፎሎወርም አይደለም ለምንም አይደለም። ግን ማድረግ ያለብኝ እናደርጋለሁ። ቺዝ የሚጠቅም ከሆነ ለኔም ለሌላ ሰው ከዛ በዘለለ ግን በቃ ምንም አያደርግም። ስለዚህ ተረዱ። እኔም ተረድቻቸዋለሁ ቴንሽን ላይፍሽ ሳይቃና እንደተጣመመ ወየው ወየው እንዳልሽ እንደጸለሽ ኑሪ። የአባት አምላክ ያጣምሽ። ልክስክስ መናጽ ድሃ የድሃ ልጅ በከካ መነጽር ከፈለግ ዘርማን ዘርሽን አስደ አስለብሰዋለሁ ተሳቀሊም ብላ ምንድነው አለች አሉ። እምሷን በእንጨት ወጋች ነው አማራ ዲን ብላ አምሷን በእንጨት ወጋች። አይነት ጨዋታ ከኔ ጋር ባለጌዎች ደሞ አባለጉኝ። ኧረ እናቴ ከባሌ እንዳታጣልኝ። ዶክተር ቂጦትን በመርፌው ጎታ። አሁን የሚነፋ ነገር ከሚሰጡኝ ልብ አይሰጡኝም።